እኮ በፊተር ነው መቼ፣ ስንደ ሌላ ሰው አልመሰለም። ኖርማል ኖርማል ቪዲዮ ነበር ሚሰራው ይሄ ግን አንቺ፣ ወይኔ በስመ አብ፣ አስር ጊዜ ነው ያየሁት። አቡ ፓርት ቱ እሰራለሁ አለ። ፓርት ቱም እሰራለሁ አለ። እንዴት ሆነ ደሞ? ፓርት ቱም እሰራለሁ አለ። ከላይ ልብሴ ነው ልቅ ይሰራለ ብለ ለካ አቧንቺ ብዙ ብዙ አታይም። ወንድ ልጅ ረሳው። ተስበሽ ቆንጆ ፊልተር ተጠቀሙ፣ ወጣት መስላል፣ ያምርበታል። ተስበሽ ሁሉ ጊዜ ፊልተር ከተጠቀም ከኔ ራሱ ትዳሬ ነው ምፈጣ ነው የሚመስለኝ እንደ ሀሳብ

ምን ልነግራችሁ ነበር ወይ? ደግሞ ነገር ትወስዱብኛላችሁ። ይቅር ይቅር። ደግሞ ወደ ነገር እንዳትወስዱብኝ። ያው በዚህ አጋጣሚ አንድ ፍሬ ልጅ ነኝ፣ ሽበት ቀድሞ ስለወጣ ምናምን ነው እንጂ አንድ ፍሬ ልጅ ነኝ። ከዛን ደግሞ ምናምን እንትን የሃያ ሚሊዮን ብር መኪና ደግሞ እኮ አበሻ እኮ ምንም ማውራት እኮ አይቻል በቃ። ምንም መናገር እኮ አይቻል በቃ። በነገራችን ላይ ደህና ነገር ስትበሉ እራሱ ማይወዱ ሰዎች አሉ። ልክ እንደዚህ ኤክሶዶስ ብሎ እንደከፈተው የምቀኛ ሰፈር ልጅ ማለት ነው በቃ። ውስጡ በነገር ጥንሸት ያለ ሰው አይ አጋጥሞች ደህና ነገር ስትበሉ ከታያችሁ በቃ ምንም ምን ዝናናም እኔ ቺል ሳረግ ስዝናና አይን የለኝም። በነገራችን ደሞ ላ አንድ ነው ሲኮንትራት አለም ለምን ኖርበት የምር ደንግጬ። አዎ ኖርማሊ ያው ሲሪየስ ሆኜ ስለምታዩ ነው እንጂ እኔ እኮ በጣም ጨፍራለሁ። ትዝ አይላችሁም? ሀቡ ቤት እኮ እየጨፈርን ነበር። ያኔ ዱባይ የሄድን ጊዜ ቪዲዮዎች አሉኝ። ከስር ምናምን ምናምን ራፕ ሳረግ ምናምን እ ሀገርኛ ወትሉ ብሔር ብሔረሰብ እሳት የላስኩ ተወዛዋዥ ነኝና ቅራይ በላችሁ፣ እለቅላችኋለሁ። በየብሄር ብሄረሰቡ ሰማንያ ስድስቱንም ብሄር ብሔረሰብ እለቅላችኋለሁ። እሺ፣ አሁን ይልቅ የብሔር ብሔረሰብ